የማዕከላዊ ኢትዮጵያ ክልል መስኖ ተቋማት ልማትና አስተዳደር ኤጀንሲ ስራ አስኪያጅ ኢንጂነር ካሳዬ ተክሌ ክልሉ በአዲስ ከተቋቋመ በኋላ ዘርፈ ብዙ ስራዎች እየሰራ እንደሚገኝ ገልጸው በክልሉ ባህላባ ዞን በቀቤናና ማረቆ ልዩ ወረዳ ሰባ ሶላር ፓምፖች ከ54 ሚሊየን ብር በላይ ወጪ እየሰራ እንደሚገኝ ገልጸዋል። የእነዚህ ሶላር ፓምፖች ገጠማ ሳይንሳዊ በሆነ መልኩ ጥናት በማድረግ አመቱን በሙሉ የውሃ አቅም እንዳላቸው ከተረጋገጠ በኋላ እንደሆነ ኢንጂነር ካሳዬ ተናግረዋል። ሳይንሳዊ በሆነ መልኩ ተጠንቶ ሳይንሳዊ በሆነ መልኩ ሲጠና ደግሞ መስተካከል ያለባቸው ነገሮች እንዲስተካከሉ በማድረግ በቀቤና ልዩ ወረዳ በማረቆ እና በሀላባ ዞን ወይራ ዲጆ ወረዳ የሰባ ሶላር ፓምፖች በአምሳ አራት ሚሊየን ብር ተከላ እያካሄደን ነው ማለት ነው። በቀቢና ልዩ ወረዳ በተመረጡ ቀበሌዎች 30 የሶላር ፓምፖች ገጠማ እንደሚከናወን ውሃ በማከም ከመስኖ ውሃነት በተጨማሪ ለመጠጥነት እንደሚያገለግል ና እነዚህ የተጀመሩ ስራዎች ግምገማ ከተከናወነ በኋላ ወደ ሌሎች አካባቢ እንደሚስፋፋ ገልጸዋል። ሻዎች በተገቢው መታረሳቸው ግባቶች በተገቢው መቅረባቸውን የተመረጡ ካሽክሮፖች መተከላቸውን እነዚህ ሁሉ አረጋግጠን ሌላው ወረዳ ሌላው አካባቢ መጥቶ የሚማርበት በሌላ በኩል ደግሞ በቀቤና ልዩ ወረዳ ላይ በቀጣይ የነዚህ ውጤት ታይቶ የምናስፋፋበት ሁኔታ እንፈጥራለን ብለን እናስባለን። የቀቤና ልዩ ወረዳ ዋና አስተዳዳሪ አቶ ሙሳ ኢዶሳ የቀቤና ልዩ ወረዳ ለመስኖ ስራ ምቹ በሁለት ትላልቅ ወንዞች መሀል የሚገኝና የከርሰ ምድር ውሃ በቅርበት የሚገኝበት ወረዳ መሆኑን ገልጸዋል። የክልሉ መስኖ ተቋማት ልማትና አስተዳደር ኤጀንሲ በልዩ ወረዳው በማሰራት ላይ የሚገኘው የሶላር ፓምፖች ግንባታ ትልቅ እድል በመሆኑ ማህበረሰቡ መዘናጋት ሳይኖር በጥንቃቄ በመጠቀም ምርትና ምርታማነት እንዲያሳድግ አቶ ሙሳ መልእክታቸውን አስተላልፈዋል። ማህበረሰቡ መዘናጋት ሳይኖር ስራዎችን እንዲሰራ አጠቃላይ ሶላሮቹንም በጥንቃቄ ይዞ ከተጠቀመ በጣም ረጅም አመት መጠቀም የሚችልበት ሂደት ነው ያለው። ያ ብቻ ሳይሆን የአጠቃላይ በክልል ደረጃ እንደ ዓለም አቀፍም በሀገር ደረጃ የተጀመሩ ከሌማት ትሩፋት ስራዎች ጋር ተያይዞ በጓሮ ትላልቅ በርካታ ምርቶች ምርቶችን ማምረት ቢቻልበት ከራስ አልፎ ለገበያ ማቅረብ የሚቻልበት ትላልቅ ምርቶችን ለማምረትም በጣም ትልቅ እድል ነው። የቀቤና ልዩ ወረዳ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ አቡበክር ዱላ የብልጽግና ፓርቲ የአርሶ አደሩን ምርትና ምርታማነት እንዲሁም የምግብ ዋስትና ለማረጋገጥ በርካታ ተግባራት በመከናወን ላይ ይገኛል ብለዋል። አቶ አቡበክር አክለውም አርሶ አደሩ የራሱንና የቤተሰቡን ጉልበት ተጠቅሞ የምግብ ዋስትናው ከማረጋገጥ ባሻገር ሀብት ለማፍራት ከምንጊዜውም በላይ ጠንክሮ መስራት ይኖርበታል ሲሉ ተናግረዋል። ግሩፋትንም ጨምሮ በተደራጀ በተቀናጀ መልኩ አገልግሎት የሚሰጥና አርሶ አደሩን በዚህ ተጠቃሚ የሚያደርግ ነው። በዚህ ሂደት ውስጥ አርሶ አደሩ የራሱና የቤተሰቡን ጉልበት ተጠቅሞ ሀብት የሚያፈራበትና ህይወቱንም የምግብ ዋስትናውን ከማረጋገጥ አልፎ ሀብትም ጭምር የሚያፈራበት ነው። ስለዚህ ይሄ ተጠናክሮ መቀጠል መቻል አለበት። የቀቤና ልዩ ወረዳ ውሃ ማዕድንና ኢነርጂ ጽሕፈት ቤት ኃላፊ አቶ ከድር ደገፋ የክልሉ መንግስት አርሶአደሩን ተጠቃሚ እንዲሆን የሚሰራቸው ስራዎች ውጤታማ እንዲሆን አርሶአደሩ በማህበር በማደራጀት በመስራት ላይ እንደሚገኝ ተናግረዋል። አንድ የመስኖ ፓምፕ ጉድጓድ ከስድስት እስከ ሰባት አርሶአደር በኩታ ገጠም የሚያለማበትና ከእኔነት አስተሳሰብ በመውጣት በጋራ የመስራትና የማደግ ተምሳሌት ነው ብለዋል። አንዱ መስኖ ጉድጓድ ስድስት አርሶ አደር አካባቢ ሰባት አርሶ አደር አካባቢ ኩታ ገጠም በሆነ መልኩ ማልማት የሚችሉበት እድል ነው ያለው። ስለዚህ ጉድጓዱ የኔ ስለሆነ እኔ ብቻ እጠቀማለሁ የሚል አስተሳሰብ የለም። ይህንን ግንዛቤ የፈጠርንበት ሁኔታ ነው ያለው በአንድ የመስኖ ጉድጓድ ስድስት ሄክታር እንደሚለማ ገልጸው በአመት ሶስት ጊዜ በማልማት አስራ ስምንት ሄክታር መሬት የማልማት እድል ያለው ፕሮጀክት ነው ብለዋል። የፕሮጀክቱ ተጠቃሚ አርሶ አደር የሆኑት አቶ ሚፍታ ግራኝ ሰኢድና ሞሳ ሙባረክ በሰጡን አስተያየት የመስኖ ልማት ቀደም ብለው እንደጀመሩ ገልጸው መንግስት ይህንን ስራ በመስራቱ ከራሳቸው የቤት ፍጆታ አልፈው ለገበያ ምርትን እንደሚያቀርቡ በመግለጽ በአመት ሁለት ጊዜና ከዛ በላይ ለማምረት እድል እንደሚፈጥርላቸው ተናግረዋል።